የሃይማኖት ምልክቶችን የሚያንቋሽሹና ንጹሃን የሚገድሉ ሰዎች በህግ እንዲጠየቁ ካልተደረገ ለከፋ ግጭት መንስኤ ሊሆን እንደሚችል ተነገረ። በአደባባይ፣ በጎዳናዎች የሚደረጉ ስብከቶችን ጨምሮ የሃይማኖት ዶግማዎችን የሚያንቋሽሹና የሚያነውሩ አካላትን በህግ ተጠያቂ ለማድረግ ውይይት ተጀምሯል ተብሏል። የአዲስ አበባ ሃይማኖት ተቋማት ጉባኤ፣ የከተማዋ ኮሚኒኬሽን ጉዳዮች ቢሮ፣ የሰላምና ጸጥታ አስተዳደር ቢሮ ከሃይማኖት መገናኛ ብዙሃን የስራ ሃላፊዎች ጋር በመሆን በሰላም ጉዳይ ላይ ትናንት ተዋል ተወያይቷል አንድ የውይይቱ ተሳታፊ ህጻናትን ጨምሮ ንጹሃን እየተገደሉ ነው ይህን ወንጀል የሚፈጽሙ አካላት ለምንድን ነው በህግ የማይጠየቁት መቼስ ነው የሚቆመው ሲሉ ጠይቀዋል ንጹሃን እየተገደሉ እስከ መቼ ነው የምንቀጥለው ሰሞኑን እየተፈጠሩ ያሉ ችግሮችስ መቼ ነው መላ የሚያገኙት ለምንስ ነው ከምንጩ ማድረቅ ያልተቻለው ሲሉ አክለዋል አንዱ ሲሞት ሀዘናችን ለምንድ ነው የጋራ የማይሆነው ለምንስ ነው መርጠን የምናዝነው ሲሉም አንስተዋል ለምንድን ነው ሞትን ብንመኝላቸው የሃይማኖት አባቶቻችን ሊከበሩ ይገባል ኦርቶዶክስ ከበር ሊከበር ይገባል፣ ሙስሊም ሊከበር ይገባል። እኛ ለምንድን ነው በፖለቲካ ውስጥ እያስገቡ ንጹሐን ህዝብ እየተጨፈጨፈ ህጻናት ለምንድን ነው? እሱ አሁን አልታወቀ ሁኖ ነው ወይ? ለምንድን ነው ወደ ህግስ ተጠያቂነት የማይቀርቡት? ለምንድን ነው የት ሂደው ነው የት ነው ያሉት መጋቢ አብይ ታደለ የተባሉ ሌላ ተሳታፊ በበኩላቸው የሃይማኖት መገናኛ ብዙሃን አንዱ አላማቸው የራሳቸውን የእምነት ዶግማ ማስተማር እንደሆነ አስታውሰዋል። ሰላም ለማስተማር ቢሆን ድርሻቸው ከፍተኛ ነው፣ ምክንያቱም ከፍተኛ ተከታይ ስላላቸው ብለዋል። ሌሎች ተሳስተዋል በምንልበት ወይም የኛ ልክ ነው ብለን በምናቀርብበት ጊዜ ሚዛኑ የትጋ ነው? አንዳንድ ጊዜ ይሄኛው አስተሳሰብ ልክ አይደለም፣ ትክክሉ ይሄኛው አስተሳሰብ ነው ብለን በምናነሳበት ጊዜ የትጋ ነው ሚዛኑ መጠበቅ ያለበት የሚለውን ነገር ለማንሳት ነው። ምክንያቱም ሚዲያ ላይ ስንመለከት በጣም አንዳንድ ጊዜ ወደ ግራም ወደ ቀኝም በጣም የተለጠጡ ጉዳዮች እንመለከታለን፣ ለጠብም ለግጭትም ምክንያቶች የሚሆኑ። የከተማዋ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ዘውዱ ከበደ በከተማዋ በሃይማኖት መገናኛ ብዙሃን ም ፈቃድ ወስደው የሚንቀሳቀሱ በርካታ ሚዲያዎች መኖራቸውን ተናግረው ከነዚህ ውስጥ ግን የቱ ነው በአግባቡ ስራውን እየሰራ ያለው የሚለውን መለየት አስፈላጊ ይሆናል ብለዋል። እነዚህ መገናኛ